ጤና ይስጥልን። በውጭ የምትኖሩ አምሳ ሎሚዎች እንዴት ናችሁ? እኛ ደህና ነን። እግዚአብሔር ይመስገን። በእናንተ ብርታት አለን። እግዚአብሔር ይመስገን። ዛሬም እንደተለመደው በአካውንታችን አራት ሺ አምስት መቶ ገብቶልናል። እኔ በሱ ፈቃድ እናት ነኝ ያው እንደምታቁኝ እና በአሁን ላይ እግዚአብሔር ይመስገን። ብዙ ለውጥ አለ። ከነ ልጄ አቅም አለኝ ከበእናንተ ማለት ነው። እግዚአብሔር ይስጥልን። በጣም የምናመሰግነው ድጋፋችሁ ስላልተለየን፣ እግዚአብሔር ይስጥልን። ያው ልጄ እንደምታዩት ያለ መድኃኒት መኖር አይችልም፣ መቋረጥም አይችልም። ሶዲየም የሚባል መድኃኒት እየወሰደ ነው ያለው። ያው እኔም እስካለሁ ድረስ ከእናንተ ጋር በእናንተ ድጋፍ እያስታምንኩት ነው ያለሁት። መናገር አይችልም። ያው ተደጋጋሚ በሽታ አለበት። አይቻልም፣ ግን በእናንተ እርዳታ ግን ይኸው ቁሜ እያለሁ ነው ቁሙ ይህጃለ እግዚአብሔር ይመስገን። አሁንም እናንተ ድጋፋችሁ አይለኝ። እባካችሁ በምትችሉት አቅም ልጄን አድኖለኝ እባካችሁ። አንድ ልጄ ነው አንድ ፍሬ ልጄ ነው። ብዙ ነገር ተቸግሬ ያለሁ ብዙ ያለሁ ለልጄ ብዬ ማለት ነው እንዴት ናችሁ? ውድ ቤተሰቦች ሰላም ናችሁ እያላችሁበት፣ ሰላም ልስት በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ኩፋ አይንካችሁ፣ ጤናና እድሜ ይስጣችሁ። ለኔ እንደሆናችሁ ለልጄ ደህና ናችሁ። በጣም አመሰግናለሁ እና ልጄ የተፈጫው ምግብ ነው የምትበላ ነበረ፣ እና በጣም የተቸገርኩ ነበር። አራት ሺህ አምስት መቶ ብር ደርሶልኛል ውድ ቤተሰቦቼ። አሁን ማሽን ገዘውበት፣ ማሽን ገዝቼ የፈለገችው ነገር ፈጭጨን ማበላት በጣም አመሰግናለሁ ውድ ቤተሰቦቼ። ድጋፋቸው አይለየኝ። በጣም አመሰግናለሁ እግዚአብሔር ስጥልኝ። ባላችሁበት ሰላም ናችሁ በጣም እግዚአብሔር ስጥልን። ልጅ የተደራራቢ አካል ጉዳተኛ ናት። ብቻዬን ነው የማሳድገው ማንም ምረዳኝ የለም። ቤተሰቦቼ አባት የላትም ቤተሰብ የላትም። እኔ ብቻ ነው አብረ የምከራተተው ና እናንተ ደግሞ ለልጄ አባት እንደሆናችሁ ቤተሰብ እንደሆናችሁ መቤት ስጥልን፣ መቤት እቅዳ ንብረት ከእናንተ ጋየሆን ቅዱስ ገብርኤል ከእናንተ ጋየሆን። እና በእናንተ ጽነ፣ በእናንተ እርዳታ፣ በእናንተ ድጋፍ እኔ ልጄ እንደሚያድ ተስፋለኝ። እና ድጋፋቸው አይደይን፣ መቤት ስጥልን። በጣም አመሰግናለሁ። በጣም ራስ በቀቤት በፊት ቤት ውስጥ እየተጨናነቅ ምን አበላታለሁ ምን አጠጣታለሁ ብዬ ስጨናነቅ ነበረ። እንዴት አድርጌ ነው የማበላት፣ እንዴት አድርጌ ነው የማጠጣት፣ የሚገዛላት ብዬ ስጨናነቅ ነበረ። በእናንተ ይኮራሉ። ምን ተስተነ። በጣም አመሰግናለሁ። ያወጣችሁ ይተካላችሁ። ከዳን ንብረት ይስጥልን። ያወጣችሁ ይተካላችሁ።